ጎልማሶች አይተው ይመኟታል፣ ወንዶች ይከጀሏታል፣ ሴቶች በቀናት እንደ ሽንኩርት ይልጧታል። አንድ ቀን እንዲህ ስል ጠየቅኳት፣ ማግባት የምትፈልጊው ባል ምን መስፈርት እንዲያሟላ ትፈልጊያለሽ? በፍጥነት መለሰችልኝ። የተማረ መሆን አለበት፣ ማስተርስ ያለው ይመረጣል። ከተቻለ የግል ቢዝነስ የሚሰራ ካልሆነ ግን አሪፍ ደሞዝ ሊኖረው ግድ ነው። መኖሪያ ቤቱ ጂ ፕላስቱ ቢሆን ደስ ይለኛል ከጂ ፕላስ ዋን በታች ግን አልፈልግም። መኪና በጣም ነው የምወደው፣ አሪፍ መኪኖች ቢኖሩት አሪፍ ካልሆነም ከተጋባን በኋላ እኔ እንዲገዛ አድርገለሁ። ሙድ የገባው ቢሆን ደስ ይለኛል፣ ሁሌ ግን የሚቅም መሆን የለበትም። ጨዋታ የሚያውቅ ሁሌ የሚያስቀኝ። ቁመቱ በጣም እንዲረዝም አልፈልግም እኔ አጠር ስለምል በጣም እንዳይበልጠኝ። ደረቱ ሰፋ ያለ ሆኖ ቦርጭ የሚባል እንዲኖረው አልፈልግም። ጸጉሩ ፍሪዝ ቢሆን ደስ ይለኛል። ድሬድ ቢሆን ደግሞ ነፍስ ነው። ዓይኑ የሚያምር መልኩ ጠይም መሆን አለበት። በጣም ቀይ ወይም በጣም ጥቁር ወንድ አልወድም። አለባበሱ ዘናጭ መሆን አለበት። የሚወደኝ የሚንከባክበኝ ሮማንቲክ የሆነ። በሳምንት ቢያንስ ሁለቴ የሻማ እራት ያለበት ሆቴል የሚጋብዘኝ፣ ከበዓላት ቀናቶች በተጨማሪ ስጦታ እያመጣ ሰርፕራይዝ የሚያደርገኝ፣ ፍቅር የሚያውቅ፣ በተለያየ ቁልምጫ ስም የሚጠራኝና ታማኝ ከኔ ውጪ አንዲት ሴት የማያይ ይበቃል፣ አልኳት እንደማታቆም ስለገባኝ እንዲህ አይነት ወንድ ኢትዮጵያ ውስጥ ቀርቶ በዩኒቨርሱ ውስጥ እንኳን አይገኝም አልኩ በውስጤ ለሷ ግን አልነገርኳት። ከአምስት አመት በኋላ ሳገኛት 25 አመትዋ ነበር። አላገባች፣ ዩኒቨርስቲ ጨርሳ ስራ ይዛለች። አሁንም ታምራለች፣ እንደ ድሮ ግን የሰው ሁሉ አይን ማረፊያ አይደለች። መልሼ ያንኑ ጥያቄ ጠየቅኳት። ማግባት የምትፈልጊው ባል ምን አይነት ነገሮች ማሟላት አለበት? የማፈቅረው ሰው መሆን አለበት። ፍቅር ከሌለ ላገባው አልችልም። ከማልወደው ሰው ጋር አንድ ቀን ላድር አልችልም። ታማኝ እንዲሆን እፈልጋለሁ። እንዲያከብረኝ እፈልጋለሁ። ጥሩ ሥራ ቢኖረው ማንበብ የሚወድና በሐሳብ የምንግብ የምንግባባ ቢሆን ደስ ይለኛል። ቆንጆና ሀብታም ከሆነ ጥሩ ነው። ካልሆነም ግን አብረን ሰርተን መለወጥ እንችላለን። ዋናው መግባባት ነው። በተረፈ ቤተሰቡን የሚወድና የማይዋሽ መሆን አለበት። ወንድ ሁሉ የማይታመን ሆነብን እኮ። ዋናው የሚታመን ከሆነ ሌላው ችግር የለው። ጊዜው ይሮጣል። ከአምስት ዓመት በኋላ ስንገናኝ አላገባችም። ሰላሳ ዓመት እያለፋት ነበር። ደግሜ ያንኑ ጥያቄ ጠየኳት። ማግባት የምትፈልግ ይዋል ምን አይነት ነገሮች ማሟላት አለበት? ትንሽ አሰብ አደረገችና የምግባባው ሰው ከሆነ ሌላው ችግር የለው አለች። መልኩ፣ ፀጉሩ፣ ሀብቱ፣ እውቀቱ ውስ ሳልኳት ወንድ ልጅ ደግሞ መልክ ምን ያደርግለታል ከቻምፓንዚ ወይም ከዝንጀሮ መለስ ካለ ሌላው ችግር የለውም አለች እየሳቀች። ከአምስት ዓመት በኋላ ሳገኛት አግብታ ሁለት ልጆች ወልዳ ነበር። ባሏ አጭር፣ ጥቁር፣ መላጣ የከባድ መኪና ሾፌር፣ ቦርጭ ያለው ሱሪውን ቦርጩ መሃል ላይ የሚታጠቅ ሁል ጊዜ ማላጣውን የሚያልበው ነገር ነው። እንዴት ነው ተወጀዋልሽ አልኳት። ምን ማለትህ ነው? ትዳር አይደል? ማለቴ ድሮ የነገርሽኝ አይነት ሰው አይደለም ብዬ ነው። ያኔማ አየር ላይ ነበርኩ። እድሜ መስታወት ነው፣ ብዙ ያስተምራል። አሁን ተምረን ልብ ገዝተን ነው አለች ተከዝ ብላ! በትዳርሽ ደስተኛ ነሽ? አልኳት እያዘንኩ! ደስታ አንጻራዊ ነው። በልጆቼ ደስ ይለኛል። ትዳሬን አከብራለሁ። በተረፈ ግን እየኖርኩ ነው አለች ፈገግ ብላ። በዛች ቅጽበታዊ ፈገግታ ውስጥ የጊዜን ኃይለኝነት አየሁ። በስተመጨረሻም የተረዳውት ነገር ሴት ልጅ የተጋነነ መስፈርቷ ጠላቷ እየሆነ ነው። ውድ እህቶቼ ተማሩበት። ከምንም በላይ መስፈርቶች መደርደር ሳይሆን ወደ አላህ እጅ ዘርግቶ ዱዓ ማድረግ ነው። አላህ ሆይ መልካም የሆነን ባል ሳሌሕ የሆነን ባል የሚወደኝ የሚወደው የሚንከባከበኝ የምንከባከበው ስጠኝ። ብዙ ዱዓዎች አሉ። ላይ ዱዓ ነው ትልቁና ኃይለኛው መሣሪያ እንጂ መስፈርት በደረደር አይደለም። ቁንጅና ባላት አይደለም፣ ወይም ሀብት ስላላት አይደለም። ቁንጅና ሀብት፣ ስንትና ስንት ንብረት ኑሯቸው